ሰበር ዜና የሩታዬ አጓጊ የሆነ ሰርፕራይዝ ቪዲዮ ሳይለቀቅ ቀረ ምክንያቱ የዱባይ ሰዓት አቆጣጠርና የኢትዮጵያ ሰዓት አቆጣጠር ስለተምታታባቸው ረ አንዳች ነገር ይምታታብሽ አንቺ ዘረጡ ዝረጡ ማለት ነው ታዲያ የዜና ለማንበብ ቀለማ ምን ሰበር ዜና ያስፈልጋል ወገብሽ ይሰበር ረ ጠላቴ ምን ሆናችሁ ነው ለማንኛውም ውዶችዬ እናንተ ማታንም እንደዚህ ስንጠብቅ አመሸን ዛሬም ማስጠበቁን እኮ ወፍ የለም እንዶ ትላንትና የተለቀቀበት ሰዓት እኮ ዛሬም ላይ አለፈ ማለት ነው። ለማንኛውም ውድ ተመልካቾች እንዶ የቀሩበት ጉዳይ ያረፈዱበት ጉዳይ በውስጥ ተነግሮኛል ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ ለማንኛውም ዛሬም ላስጠንቅቃችሁ እዚህ ጋር በቪዲዮ ማለት ነው። ልክ እንደ ማታ ብትቀሰቅሱኝ ወዮላችሁ። ይኸው ከሰዓት ላፊ ቀስቅሳችሁኝ እንቅልፌ ሳልተኛ አድሬ ዛሬ የጦስ ዶሮ የመሰለ ሲያጦለውለኝ ሲያዞረኝ ነው። በማዳም ፊት እንዶ እንቅልፌ እንደዚህ መጥቶ ድፍት ሲያደርገኝ ምን ሆነሽ ነው ማታ ሳትተኛ ያደርሽው? አለችኝ ማለት ነው። ሴትዮ ጉዴ ልንገራችሁ ብዬ ነው። ምናልባት ካልሰማችሁ ካላወቃችሁ ብዬ ማለት ነው። ለማንኛውም የቀሩበት የምታርፍበት ጉዳይ ተነግሮኛል። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ምድረ ዘረጠው ማለት ነው። እንዲሁ ቤት ገብታችሁ በር ላይ ቆማችሁ ማለት ነው። ደጅ ላይ ቆማችሁ ደጅ ጸንታችሁ፣ ላይክ ሳታርጉኝ የምትሄዱስ ነገር እ ምን አስባችሁ ነው? በህግ አምላክ በህግ አምላክ ላይክ ሳታደረጉ እቤቴ ላይ ንቅንቅ እንዳትሉ። አረ ቀለሟ ሰላምታ ስጭ ታይ። ቀስበይ አዎ፣ ተናድጅኝ። እንዲህ የሩታና የአብርሽ መቅረትና ማርፈት ስላናደደኝ ነው። አሰላሙ አሌይኩም ወረምቱላ በረካቱ ውድና የተከበራችሁ ውድ ውድ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ፣ በጣም ደህና ነኝ። እንግዶች እይበይ ያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮ ትጋብዛለሁ። ቤተሰቡ ናችሁ፣ ለምታበረታቱኝ እጅግ በጣም አድርጌ ከልብ ነው የማመሰግነው። የዛሬ ቪዲዮ እንግዲህ ብሶት ነው። እዚህ ስማይ ብሶት እንዲህ እንዴ፣ እዚህ ስማይ ብሶት እንግዲህ አብርሃም እና ሩታ እኛ በጉጉት ነው የምንጠብቃቸው ማለት ነው። በጉጉት እንደነገርኳቸው ብዙ ጊዜ እናገራለሁ። እናት ገበያ እንደቀረችበት ሕፃን ላይ ነው ሕፃን ነው የምንሆነው ማለት ነው። በቃ ዩቲውብ እኮ አስር ጊዜ ሰላሳ አምስት ጊዜ እየከፈትኩ እየዘጋው እየከፈትኩ እየዘጋው፣ እንዴ ማዳሜ እስከምትታዘበኝ ድረስ ማለት ነው። በቃ ከቡታጀራ ዱባይ ከገቡ በኋላ ሰዓቱ ስለተምታታባቸው ልጆቹ ቪዲዮ እየለቀቁ አይደለም፣ በቃ ቀሩ። ምንድን ነው ምክንያታቸው? ይሉኛል ውስጥ በቴሌግራም አረባካችሁ እንዲህ የዱባይ ሰዓትና ኮ የሳውዲ ሰዓት ከኢትዮጵያ ሰዓት አንድ አይነት ስላልሆነ ይህም ታታባቸዋል። ቀን ቀን ልክ እንደማዳም እግራቸው ሰቅለው ነው የሚተኙት። ስለዚህ ማታ ማታ ደግሞ ያው ይንቀሳቀሳሉ። በዛ ላይ ደግሞ ካሜራ አማን የላቸውም። ስለዚህ ለማቀነባበርም ቪዲዮ ለመልቀቅ ለነሱ ትንሽ ከባድ ነው የሚሆነው። ምክንያቱም ካሜራ አማናቸውን ይዘው አልሄዱም ብዬ ተናግረለው ማለት ነው። አንዳንዶቹ ለካ ቀለሟ ልክ ነሽ አንቺ ያልሽው እኮ ትክክል ሆነ። አብርሃምም እኮ ተናገረ፣ ሰዓቱ እየተምታታብን ነው ብሎናል እኮ አሉ ማለት ነው። አዎ ሰዓቱ ተምታቶባቸዋል። ትናንትና በጆሮ የሰማውኝ ማለት ነው በዚህ ሶስት ሰዓት በኢትዮጵያ ስንት ሰዓት ነው እያለ ነበረ ማለት ነው። አይዞ አብርሃም፣ ነገር ግን እውነቴን ነው የሚለን። ቢያንስ እንኳ ምን አለበት አላርም ብትሞሉ ማለት ነው። አላርም ብትሞሉ ለእኛ ለማዳን ቅመሞች እንኳ ብታስቡልን ማለት ነው እናንተ የሆነ ነገር ልል ነበር፣ ይቅርብኝ። የማዳን ቅምም ስል ማለት ነው። የሆነ ነገር ሲባል አይቼ እኮ ነው ቲክቶክ ላይ ማለት ነው። እና ልተነፍስ ነበር ወይ አንቺስ ቀለማ እንዶ እኮ ምንም ሆድሽ መቋጠር እኳችን ቲማቲም በሉቴን ይሆን ማለት የሆነ ነገር ካየሁ በቃ ዘጥ ነው ማለት ነው። ታይ እስከ መቼ ድረስ እናቴ፣ ግልጽነት ይጎዳል እናቴ። ለማንኛውም እባካችሁ፣ እባካችሁ አብሬሽ ብሩታ እንዶ፣ ማሪቆስም፣ ዳኒም፣ ጽጌም፣ ሜሪም እባካችሁ አላርሙ ሙሉ ጠይቁት ይሄ መኪና ሹፌራችሁ ማለት ነው። በኢትዮጵያ ይሄን ያክል ሰዓት ማለት በዱባይ ስንት ነው ብላችሁ በዛን ሰዓት ስልካችሁ ላይ አላርም ሞልታችሁ ተኙ። እንዴ እኛ እስከ መቼ ድረስ እንቅልፍ እንጠናት? አሁን እዛም ደወል ልሳረግ፣ እዚህም ደወል ልሳረግ። ያው የወሬ ጥማት አለብኝ አይደለም። ረቀለማኛ ማፍጥጠን እኮ እየጠበቅን ነው፣ እየጠበቅን ነው ይሉኛል ማለት ነው። አባታችን እንሆናለን። የዛሬው ደግሞ ቪዲዮ ላይ የተለየ ነገር ነው። ምክንያቱም ሙሽራው አብርሃም የጋሽዬ ልጅ የጋሽዬ ጀግና ልጅ ማለት ነው ለባለቤቱ ለሩታዬ ሰርፕራይዝ ስለሚያደርጋት ማለት ነው እና እሱ ስለሆነ በጉጉት እየጠበቅን ነበረ። ነገር ግን ወፍ የለም ወፍ የለም። ለማንኛውም ወይ ሊመጡም ይችላሉ። ከመጡ ይኸው ነግራችኋለሁ። እውነቴን ነው የምላችሁ። ለነጌ ደርልኝ፣ ለነጌ ደርልኝ፣ ለነጌ ደርልኝ ብላለች። ቀለሟ ብላችሁ ንገሩልኝ። ለነገ ለነጌ ደርልኝ፣ እንዳትቀሰቅሱኝ እንደማታ ማለት ነው። ጉዴ ነገ ማውጡታ ነው የምታባረረኝ። እንዲህ ስታስቡትን የኮንትራት መሰልኳችሁ እንዴ? ነጌ ከፊቷ እንደዚህ የጦስ ዶሮ የመሰለ እንዲ ሳንቀላፋ ብታይ ውጪ ነው የምትለኝ ማለት ነው። አንዳንዶች እኮ ምን ነው እነሱን ከምትጠብቂ አትጋደሚን ነበር የምትሉኝም እኮ አትጠፉን። ለማንኛውም ውሸቴ ነው። ውሸቴ ነው። ምንም አላንቀላፋሁም። እኔ ከዚህ ሰዓት በፊት ተኝቼ አላቅም። ከዚህ በኋላ ነው ሰዓት ነው ሰዓት ጠላታ ነው የምተኛው ማለት ነው። ለማንኛው ምነው ስትጠባበቂ ለወሬ ሳትተኝ ከምታድሪን እንቅልፍሽን አትተኝ ነበር የምትሉ ካላችሁ ውሸቴ ነው ተሳስቼ ነው ማለት ነው። ለማንኛውም ግን እውነቴን ነው ምላችሁ ሰዓቱ ተምታቶባቸው ነው እንጂ ቪዲዮ ለመልቀቅ ሳይፈልጉ ቀርተው አይደለም። እነሱም ልክ እንደኛ ነው የሚጓጉት ማለት ነው፣ ለፋሚሊያቸው ማለት ለኦዲንሶቻቸው ለማስደሰት ስለሚፈልጉ ማለት ነው። ውድ ተመልካቾች እውነቴን ነው ይከብዳል። እኛ እራሱ ገና ለመጀመሪያ ጊዜ ከኢትዮጵያ ወደ አረብ ሀገር ስንመጣ ምን አክል እንደሚምታታብን የታወቀ ነው። ለብዙ ጊዜ እኔ ተምታቶብኛል ማለት ነው። ኧረ እስከ ዛሬም ድረስ የኢትዮጵያ ወርና አዎ የኢትዮጵያ ወር እኔ አላውቅም፣ ወላይ ነው የምላችሁ። አሁን በኢትዮጵያ ምን እንደሆነ እስካሁን ድረስ አላውቀውም፣ በቃ ጠፍቶብኛል ማለት ነው። ስለዚህ ይምታታብናል ታታብናል። በቃ አሁን ያለንበት ሀገር ላይ ነው የምናውቀው ማለት ነው። እነሱን ደግሞ የዱባዩ አውቁትም አሁን የኢትዮጵያው ነው የሚያውቁት ማለት ነው። ሰዓቱ ስለተምታታባቸው ነው እንጂ ምንም አይነት ችግር ኖሮም አይደለም። በዛ ላይ እንደነገርኳችሁ ካሜራማን ይዘው አልሄዱም። ራሳቸው ነው የሚቀርጹት ማለት ነው። በአብዛኛው ጊዜ ቪዲዮ ሲሰሩ ማሪቆስ አናየውም። ማሪቆስ ቪዲዮ ይቀርጻቸዋል ማለት ነው። ስለዚህ ቪዲዮ የሚያቀነባብርላቸው ምናምን ምናምን ስለሌላቸው ያም ራሱ ትንሽ ከበድ ያደርግባቸዋል ማለት ነው። ውድ ተመልካቾቼ በጉጉት እንጠብቃለን ከመጡ እንግዲህ መጡ ነው። ካልመጡም እንግዲህ ይሄ ቪዲዮዬ ይደርሳችኋል ማለት ነው። እንዱ ስወዳችሁ ስቀበርላችሁ እውነቴን ነው። ሙላችሁ አናት አናቱ፣ ጭንቅላት ጭንቅላቱ እየተባለ እኮ ነው። ዩቱቤ ተው ላይ ካድርጉ። ተው ተው፣ ቀለምዬ አይዞሽ አይዞሽ በርቺ በሉኝ። እውነቴን ነው በላይክ ማለት ነው። እኔ በላይክ በገንዘብ እኮ አይደለም ያልኩት ማለት ነው። የማዳን በላይክ ነው ያልኩት ማለት ነው። ለማንኛውም አብርሃም እና ሩታ እንደነገርኳችሁ መፍትሄው የሚሆነው ሰዓት ለማወቅ አላርም ነው አው አላርም እየሞላችሁ ቪዲዮ ልቀቁልን። እውነት እኛ እስከ መቼ ድረስ እንደዚህ አይናችን እስከሚቀላ ድረስ ዩቲዩብ ሰላሳ አምስት ጊዜ ሱስ እንዳለበት ሰው ስልኬ ሰላሳ አምስት ጊዜ እየከፈትኩ እየዘጋው፣ ሰላሳ አምስት ጊዜ እየከፈትኩ እየዘቀጥኩ እየዘጋው በሰላማችሁ ነው። ስለዚህ እኛ አላርም ሞልታችሁ በጊዜ ልቀቁልን። በቃ በኢትዮጵያ ቢያንስ አንድ ሰዓት ተኩል ልቀቁ። በቃ እንደምን ሆናችኋል? እንዲህ እናንተ በጉጉት እኮ ሞትን። በተለይ የዛሬው የዛሬው የሩታ ሰፕራይዝ ምንድን ነው? እኛ አውቀናል፣ የምናውቀው የተነገረን አውቀናል ማለት ነው። ነገር ግን ደግሞ ብዙ የማያውቁ ስላሉ ለማወቅ የጓጉትን ለእነሱ እንኳ ቢያንስ የሆነ የሆነ ነገር ፍንጭ እንኳ ንትን ማለት ነበረባችሁ። ለማንኛውም ሰላማችሁ አላያብዛልኝ ወዳችኋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ደሩልኝ። እውነት አሁን አስራ አንድ ሰዓት ተኩል ሆነዋል እኮ አስራ አንድ ሰዓት ተኩል ሆኗል። ማለት ነው። ለማንኛውም ሰላም እደሩልኝ።